ችፍ ችፍ ዘይት ጭቃዋል አይደል? እሱ መሰለችን ባለቤት ደግሞ አፍ እንዳለው ሰው ዝም በል። አይ ቆይሽ፣ ከዛስ ከሸማቾች ሰልፍ ላይ አንጠልጥላ ወደ ቤቷ ወሰደች። እናቴ ቤቷ ገባን። እሺ እየሞቀ